አስቡት እስኪ መሞት ፈልጋችሁ ማረፍ ፈልጋችሁ ራሳችሁን አጥፍታችሁ፣ ነገር ግን ሞት ስለናቃችሁት ስላላገጣችሁበት ራሱ ሞት ሌላ ረፍት አልባ ፈተና ሲያዘጋጅላችሁ። ይህ አስደናቂ ታሪክ ሲጀምር ከሰባት ዓመት በፊት አንድ ሂጄ የሚባል ተመራቂ በኮንፊደንስ ወደ ትልቅ ስራ ኢንተርቪው እየሄደ ነበር። ስራውም እንደሚሳካለት ለፍቅረኛው እየነገራት ሳለ አንድ ሰው ፊት ለፊቱ በመኪና ይገጫል። ሁሉም ሰው ከቦ ሲያይ ይጄ ግን ለመርዳት ሰውዬው ጋር ይሄዳል። በደም የተጨማለቀው ሰውዬውም በኃይለኛው እጁን ይዞ ነበር የሞተው። ይሄን አይቶ ወደ ኢንተርቪው የገባው ሂጄ ድንጋጤ እና መርበጥበት ውስጥ ነበር። በትክክልም እያሰበ አልነበረም። ጥያቄዎችንም ተረጋግቶ መመለስ አልቻለም። ስራውም አልተሳካለትም። ያኔ ነበር ነገሮች እሱ ላይ እየጠመሙ የመጡት። ለቀጣይ ሰባት ዓመታት ብዙ የስራ ማመልከቻዎችን ያስገባል። ነገር ግን የተረገመ ይመስል አንዱም ሊሳካለት አልቻለም። ህይወት እየከበደው መጣ። አባቱ ሞቷል። እናቱ ጽዳት ሰራተኛ ነች። ማንም የሚያግዘውና የሚረዳው ሰው አልነበረም። በልቶ ለመኖር ያገኘውን ትንንሽ ስራዎች መስራት ጀመረ። ነገር ግን ከዚህ ሁላ አመት በኋላ አንድ ትልቅ የስራ ኢንተርቪው ይሳካለታል። በእሱ እየተደሰተ እያለ ስልክ ተደውሎለት አብሮት የሚኖረው ጓደኛው ሁሉም ብሮቹን እንደዘረፈው ይሰማል። በዚህ ጊዜ በንዴት እየሮጠ ቤት ይሄዳል። ለፖሊስም ቢናገር ኢንቨስት አድርጎ ስለተበላ ምንም ማድረግ እንደማይችሉ ይነግሩታል። ስራውም ተበላሸ። እሱም ፍቅረኛውን ሊያገኛት ይሄዳል። አንድ ሀብታም ሰውዬ አበባ ሲሰጣት ያያል። ሲያወራትም በፖስታ ገንዘብ ተሰጠዋለች። እሱም ማዝኖ ሳይቀበላት ተጣልቷት ይሄዳል። እቤት ሲደርስም ቤት ኪራይ ስላልከፈለ እቃዎቹን ሁሉ ውጭ አውጥተው ይጠብቁታል። የቻለውንም ከዝናብ ለማትረፍ ይሞክራል። ነገር ግን ሁሉም እቃዎቹ ይበላሹበታል። በዚህ መሀል ስራውን ልትሳካለት ቴክስት ይገባለታል። ይህኔ ነበር ከዚህ በላይ መታገስ ያቃተው። ለእናቱም ደብዳቤ ጽፎ አንድ ትልቅ ፎቅ ላይ ወጥቶ ራሱን ይወረውራል። ነገር ግን ነገር ግን ሂጄ ሲነቃ ከመሞት ይልቅ እጅግ ያማረ ፕሌን ውስጥ በሌላ ሰው ፊት ይነቃል። አንድ ዘናጭ ሴትም ፕሌን ውስጥ ነበረች። ከመሞቱ በፊት የጻፈውን ደብዳቤ እያነበበች ነበር። መነጽሯን ስታወልቅ ዓይኗ እንደ እሳት ይነዳል። ራሷ ሞት ነበረች። እሷም በምናብ ይዛው ትሄዳለች። እጅግ አስፈሪ ቦታ፣ የደም ጎርፍ ያለበት፣ አጋንንቶች ተራራን ለመውጣት የሚፋለሙበት። ራስህን በማጥፋት ስለናቀኝ ብላ ወደ ታች ተወረውረዋለች። ሲነቃም ሞት በተለያዩ ሰዎች ሰውነት አስራ ሁለት ጊዜ ትሞታለ። ነገር ግን መትረፍ ከቻልክ ተምረ፣ ህይወት ይቀጥላል። ነገር ግን እሱም ማድረግ ካልቻልክ ቀጥታ ወደ ሲኦል ትገባለ ትለዋለች ነገር ግን በመጀመሪያ ሂጄ ግድ አልሰጠውም፣ መሞት ብቻ ነበር የሚፈልገው። ፕሌኑ መንገጫ መንገጫጌጅ ሲጀምር ህይወት ትጥመዋለች። የማስታወስ እይታውም ሲመጣለት ይህ ሰውዬ የካምፓኒ ሲኢኦ ነበር፣ ከወንድሙ ጋር በስልጣን ይፎካከራሉ። እሱ ደግሞ እዛ ካምፓኒ ስራ አፕላይ እንዳደረገ ያስታውሳል። ስለዚህ ይህን ህይወትማ ማትረፍ አለብኝ ይላል። በዚህ መሀል የፕሌኑ ሞተር ይነዳል፣ አብራሪውና ውስጥሱም ይሞታሉ። ፕሌኑ ይነዳል፣ እሱም ይሞታል። ሲነቃ አንድ ጨለማ ቦታ ከሞት ጋር ይገናኛል። የቀረውንም ሞት የሚቆጥር ሰዓት ያያል። ሞትም ለእነዚህ ሰዎች አታስብ፣ ሁለተኛ ዕድል እየተሰጣቸው ነው፣ ሕይወት እየሰረክ አይደለም ትለዋለች። ሲኦልንም ታሳየዋለች። ከአስራ ሁለቱ አንዱን ማትረፍ ካልቻልክ እዚህ ትገባለህ ትለዋለች። ሞትም ሲኦልን ካሳየችው በኋላ ወደ ሁለተኛው ዕድሉ ትልኮዋለች። በቀጣይ ሰው ሰውነት ሲነቃም ከፕሌን ያለምንም ፓራሹት ወደ መሬት እየወረደ ነበር። ሶስት ሰዎችም ካሜራ ይዘው ይከተሉታል። የማስታወስ እይታውም ሲመጣለት ይህ ሰው የስፖርት ሰው እንደሆነ እና አራት የዓለም ሪከርዶች የያዘ ነበር። የዛሬውም ውድድር ከፕሌን ያለምንም ፓራሹት ሴቭ የሆነ ቦታ ላይ መውረድ ነበር። ይህንንም ካሸነፈ ሶስት ቢሊዮን ይሸለማል። ነገር ግን ሴቭ የሆነውን ቦታ ስቶ መሬት ላይ ወድቆ ይሞታል። ሞት ጋርም ሲመለስ ለምን እዚህ ላክሽኝ? ምንም እኮ ማድረግ አልችልም ይላታል። ሞትም ራስህን በማጥፋት ትልቅ ስህተት ሰርተሃል ትለውና ወደ ቀጣይ ድሉ በዚህ ህይወት የሃይስኩል ተማሪ ነበር የሆነው። የማስታወስ እይታውም ሲመለስ አባቱ የሞተ እና እናቱ ደግሞ በጣም ጠንካራ ሴት ነበረች። ትምህርት ቤት ግን ለሱ መጥፎ ነበረ። የክላስ ጉልቤዎችም ይመቱታል፣ ብሩንም ይቀሙታል። ነገር ግን ለእናቱ እንዳትጨነቅ ብሎ አልነገራትም። ይህንን ያየው ሂጄ በወንበር ይመተዋል። ነገር ግን ሌላ የሚያገዝለት ሰው ነበር። የሀብታም ልጅም ስለሆነ ከውጪ የሚያግዝለት ጉልቤዎች ነበሩ። በቀጣይ ቀን ሂጄ በድፍረት ተማሪዎች ፊት ለፊት ያዋርደዋል። ተመቺውም ተማሪ ትምህርት ቤት ያለው ጓደኛው ስላልረዳው ጉልቤዎችን ይጠራቸዋል። ጉልቤዎችም ሲመጡ አንድ ቀጫጫ ልጅ ስላዩ በዚህ ስለጠራቸው ተናደው ሂጄን ሳይነኩት ይሄዳሉ። ሂጄም ማታ እየሄደ ሳለ ትምህርት ቤት የተጣላው ጓደኛው ከኋላው በድንጋይ ይመተዋል። በሚያሳዝኑ ሁኔታም ቀጥቅጦ ይገለዋል። ወደ ሞትም ሲመለስ ሞት በማማረሩ ተናዳ ወደ ግድግዳ ተወረውረዋለች። አራተኛው የህይወት እድሉ ሲጀምር አንድ ቤት ውስጥ ታስሮ በሚያሰቃዩት ማፊያዎች ተከብ በአምስተኛው የህይወት እድሉ እስር ቤት ውስጥ ገብቶ የወጣው ሂጄ የቀድሞውን ገንዘብ ካወጣ በኋላ አብሮ ታስሮ በነበረው ጓደኛው ይገደላል። አስገራሚው በስድስተኛው የህይወት እድሉ ሂጄ ሕፃን ልጅ ሆኖ ነበር ራሱን ያየው። ልጅ የማይፈልጉ ክፉ እናትና አባት ነበረው። እናትየዋ ትጨዋለች፣ አባትየው ኤክስፓየርድ ያደረገ ምግብ ያበላዋል። የማህበራዊ ፖሊስ ቤታቸው መጥተው ቼክ ሲያደርጉ አባትየውም እኔም ሰራተኛ ነኝ ብለው አይዲ ያሳያቸዋል። እነሱም ይቅርታ ጠይቀው ይሄዳሉ። እናትየዋም በሱ ምክንያት ፖሊስ ስለመጣባቸው ተናዳ በትራስ ትገለዋለች። ወደ ሞትም ሲመለስ አንዳንዴ ሕጻናትም እድል እንደማያገኙ ነግረው ወደ ሰባተኛ ህይወት እድሉ ትልከዋለች። እስ የሚለው ሰባተኛ ህይወቱ ውስጥ ገንዘቡን ካስቀመጠ ቦታ ከወሰደ በኋላ የማስታወስ እየታው ሲመጣለት ይሄ ሰው ታዋቂ ሞዴል ነው። ፎቶዎቹንም በየቦታ ያዩዋል። ጓደኛው ፒ ፓርቲ ላይ ጋብዘውና እና ይሄዳል። በጣም ብዙ ጠጥቶ ይሰክራል። በፓርቲው ላይም ወንድሙ ከሞተ በኋላ አዲሱን ሲዮ ያየዋል። በቀጣይ ቀን ወንድሙ ለስራ ወደ አሜሪካ ስለሚሄድ ሆቴሉን እሱ እንዲያይለት ይነግረዋል። በመጀመሪያ ቀንም ሂጄ በጣም ይደነግጣል። በጣም የሚወዳትን ፍቅረኛ ጂሱን ያገኛታል። ለመጀመሪያ ጊዜም የተገናኙበትን ጊዜ ያስታውሳል። እሷንም ሲያስተናግድ እጁ በጣም ይንቀጠቀጥ ነበር። አብሮት የሚሰራውም ልጅ ሁሌ እንደምትመጣና ተሸላሚ ጸሐፊ እንደሆነች ይነግረዋል። በጻፈችው መጽሐፍ ፍቅረኛዋ ሂጄ ስላገዛትና ስለተማመነባት እንዳመሰገነችው ያያል። እሷም ሁሌ እዛ ሆና ትጽፋለች። አንድ ቤተሰብም እሷ ጋር ይመጣሉ። ከዚህ በፊት አበባ የሰጣት ሰው ነበር። በዛ ጊዜ በሌላ ያሰበው ሂጄ፣ ነገር ግን ሰውየው ወንድሟ ነበር። እሱም ለእሷ ሲል ሳምንቱ ሙሉ ሆቴሉን ከፍቶ አድናቂዋ እንደሆነ በመናገር ኬክ ያጋብዛት ነበር። ስፈርምለትም፣ ከዚህ በፊት የሰጣትን እስክርቢት ተወያል። እሷ ከሄደች በኋላ እዛ ሰፈር መኪና አደጋ ይፈጠራል። ተደናግጦም እየሮጠ ይሄዳል። እዛ ደርሶም ጂሱን ሲያየት ይረጋጋል። እሷም ስላሰበላት እያመሰገነችው፣ እሷም ፍቅረኛዋ ሞቶ ስሰማ እንደዛ እንደደነገጠች ትነግረዋለች። በሌላ ቀንም ጂሱ የፍቅረኛዋ መቃብር ትጎበኛለች። ሂጄም ከሩቅ ሆኖ ያያታል። እሷ ከሄደች በኋላ የራሱን መቃብር ይጎበኛል። እናቱንም ያገኛታል። እንባው እየቀረረ ተሳስቼ ነው ብሎ ቶሎ ይወጣል። በቀጣይ ቀንም የሂጄ ጓደኛ ነኝ በማለት ለእናቱ ያገኘውን ገንዘብ ቤት አስቀምጦ ይሄዳል። ጂዙንም እየሸኛት እያለ ከዚህ በፊት ያሳለፉትን ነገር እያስታወሰ ሳለ የጂዙ የስራ ባልደረባዎች ፍቅረኛዋ አስተናጋጅ ስለሆነ ያበሽቋት ነበር። እሷ ግን ምንም ሳይሰማት ታስተዋውቀው ነበር። ስለ ራሱም እየነገራት ሳለ መኪና ሁለቱንም ይገጫቸዋል። እሷ ወዲያው ትሞታለች። እሱ ህይወቱ ነበር ነገር ግን የገጫቸው